የኢትዮጵያ መንግስት በውጭ ሀገር የስራ ስምሪት ላይ በተወሰነ ደረጃ ተሳትፎ እያደረገ መስራት ከጀመረ ረጅም ጊዜ ቢያስቆጥርም አዋጅ ወጥቶለት ትኩረት ካገኘ ግን ገና ዘጠኝ ዓመቱ ነው። የስራና ክህሎት ሚኒስቴርም በሚኒስቴር መስሪያ ቤት ደረጃ ተቋቁሞ በዘርፉ ላይ መስራት መጀመሩም የቅርብ ጊዜ ትዝታ ነው። ታዲያ አሁን በተከናውኑ ተግባራት ዜጎች አስፈላጊውን ስልጠና ወስደው ወደ ውጭ ሀገራት ሲሄዱ መብታቸው ተከብሮ ደህንነታቸው ተጠብቆ እንዲሰሩ ከማድረግ አንጻር ሚናው የጎላ ነው። በስራና ክህሎት ሚኒስቴር በኩል በውጭ ሀገር የስራ ስምሪት ሂደት ውስጥ ያሉ ሳሌም ዘሩና ጓደኞቿም ይህንን መረዳት እንደቻሉ ይናገራሉ። ባለማወቅ ወይም ደግሞ ቅድሚያ ባለመሰልጠንና ህጋዊ ባለመሆን የሚመጣውን ነገር ያስቀራል። ወይም ደግሞ ችግር ቢደርስብን የምንሄድበት ቦታ እንዳለን መረጃዎችና እንትኖቹ መንገዶቹ ስለሚነገረን በህጋዊ መንገድ የሚሄዱ ይሄ ነው የሚጠቅመው። ለዚህ ነው ደስ የሚልና አስፈላጊ ነገር ነው። ያው ምክንያቱም በቃ በመንግስት ነገር የሆነ ነገር የትም የትም ብትች አንቺ እንትን አይኖር ያው ውደት አይኖርሽም። እዛ ከሄዱ በኋላ የሚደርስባቸው እንግልት አለ፣ ደሞዝ ለመቀበል አለ፣ በሰራተኞቻቸው ይኖራል። ድጋሚ ደግሞ ለመውጣት ሲያስቡ ደግሞ በፖሊስ ተይዘው ይመጣሉ። አሁን ግን ህጋዊ መሆኑ ይበልጥ የሚጠቅመው ምንድን ነው? በመንግስት ቢያንስ ቢያንስ የሚደረጉት ትሪት የሚደረጉበት መንገድ የሆነ ነገር እንኳን አፕን ቢያደርግ ቀጥታ መንግስት ነው ጣልቃ የሚገባው። በጥቂት አመታት ውስጥ ከ900 ሺህ በላይ ዜጎችን ወደ ውጭ ሀገር የላከው የስራና ክህሎት ሚኒስቴር ዜጎቹ ህጋዊ በመሆናቸውና ና ያሉበት በመታወቁ ችግር ላይ ቢሆኑ እንኳን በፍጥነት መፍትሄ ለመስጠት ያስችላል። በህጋዊ መንገድ ከሄደ ችግር ላይ ከሆነ ኖት ኦንሊ ቶሎ መድረስ ለዛ ዜጋ መድረስ ብቻ ሳይሆን እዛው ባለበት እዛው ባለበት አስቸኳይ ህክምና የሚያስፈልገው ከሆነ እንዲያገኝ ትኬት መቆረጥ ካለበት ምንም ሰከንድ ሳንፋይ ትኬት መቁረጥ እንድንችል ራሳችን ነው ምልሽ መቁረጥ እንድንችል። ከዛ ባለፈ እዚህ ከመጣ በኋላ ደሞዛ ካልተከፈለው ወይም ደግሞ የደረሰበት ነገር ካሳ የሚያስፈልገው ከሆነ ካሳም እንዲከፈል ደሞዙም እንዲከፈል እናደረጋለን። እንዲሁም ዜጎች በህጋዊ መንገድ የክህሎትና የተለያዩ ስልጠናዎችን ወስደው መሄዳቸው የሀገር ገጽታን ከመገንባት ተፈላጊነታቸውን ከመጨመር ከስራ እድል ፈጠራና በህገ ወጥ የሚሄዱ ዜጎችን ቁጥር ከመቀነስ አንጻርም ሚናው የሚናቅ አይደለም። በማሰልጠን ብቃታቸውን በማረጋገጥ ወደሚሄዱበት አካባቢ ላይ ተመራጭ እንዲሆኑ ማድረግና የተሻለ ክፍያ እንዲያገኙ ማድረግ ነው። ይሄ እንደ ሀገር ገጽታ ይገነባል። የተሻለ ተመራጭ ሲሆን ማለት ነው። ብዙ ኢትዮጵያውያኖች ለስራ እንፈልጋለን ተለያየ እንትን ላይ ለስራ እንዲፈልጉ ፍላጎቱ እንዲጨምር አድርጓል። ሀገር ውስጥ ሰርቶ ወይ ለምሳሌ የስኪል አይነቴ ሞር ኤክስፕሎር ላርግ በአለም አቀፍ ደረጃ ኤክስፕሎር ላርግ ሌሎች ሀገራት ላይ ያለው ልምድ ልቅሰም ወይም ደግሞ የተሻለ ገቢ ወይም የተሻለ ደሞዝ እዚያ አለ ወይ እዚያ አለ በሚል ሀገር ውስጥ ካለው በተጨማሪ እንደ አማራጭ የውጭ ሀገር የስራ ስምሪትን ብዙዎች ሊጠቀሙበት ይችላሉ። ዜጎች ወደ ውጭ ከመሄዳቸው በፊት የሚወስዱ ስልጠና የቤት አያያዝና የሚሄዱበት ሀገር ቋንቋ አንዱ ሲሆን የዜጎቹ የገንዘብ አያያዝ ምን መሆን አለበትና ሲመለሱ ምን ላይ መዋል እንደሚገባቸው የማሳወቅ ስራን ያካተተ ነው። ለእኛ ጥቅም ለሌላቸው ነገሮች ብራችንን አለማባከንና አለማውጣትን ነው የሚያስቀርልን። በሱም አሪፍ የሆነ ስልጠና ሰልጥነናል። ሰርተን ብራችንን ይዘን መጥተን አለማችን አላማችን ምንድን ነው የሚለውን ነገር ፍላጎታችንና ምን መስራት እንደምንፈልግ በደንብ ነው የተማር ነው እዚህ። በሌላ በኩል ወደዚህ ሀገር እንልካቸዋለን በሚል በሶሻል ሚዲያም ሆነ በሌላ መንገዶች ተታለው ወደ ውጭ የሚሄዱ ዜጎች እንዳሉ የገለጸው ሚኒስቴሩ ሕጋዊ መሆናቸውን ማረጋገጥ እንደሚገባ አሳስበዋል። መስሪያ ቤቱም ሕጋዊ የሆኑትን እንደሚያሳውቅ ገልጾ ከተለያዩ አካላት ጋር በመሆኑም ሕጋዊ ያልሆኑ ኤጀንሲዎች ላይ እርምጃ ይወስዳል። በኤጀንሲው የወጣ ኢሜይል አካውንት ነበር፣ ስልክ የራሱ የኖርማል የቢሮ ስልክ፣ ሎኬሽን በስርዓቱ የሚያስቀምጥ የቢሮ አድራሻ፣ ከዛ ሲያልፍ ደግሞ ምንድነው ኦንላይን ፕሬዘንስ ዌብሳይት ሶሻል ሚዲያ አካውንት ሌሎችም አካውንት ከፍቶ በስርዓቱ ራሱ ያለበትን ቦታ የማሳወቅ ግዴታ አለባቸው። ከዛ ሲያልፍ ደግሞ ሚኒስትር መስሪያ ቤቱ በራሱ ለህዝቡ ህጋዊ ኤጀንሲዎች እነማን ናቸው ዝርዝራቸውን ማሳወቅ ለምን ዚስ ዊክ ና ኔክስት ዊክ ሊለያይ ይችላል። ለምሳሌ ዚስ ዊክ የሆነ ጥፋት ጠፍቶ ኢንቨስቲጌት ተደርጎ እንበልና አስር ኤጀንሲ ቢታገድ፣ ለሶስት ወር ለስድስት ወር ቢታገድ፣ የሚቀጥለው ስድስት ወር ይሄ ኤጀንሲ አይሰራም። ካልሰራ ሰዎች በሱ ምንት ማለት የለባቸውም። ሊስት ውስጥ መግባት የለበትም። በእንደዚህ አይነት መንገድ ኢንፎርሜሽን እስከ ስልክ ቁጥር የኤጀንሲ ስልክ ቁጥር፣ ሎኬሽን እነዚህ ነገሮችን የያዘ ውጭ አገር በችግር ውስጥ ያሉ ዜጎች ደግሞ በሚኒስቴር መስሪያ ቤቱ የሚደረገውን መረጃ የማጥራት ስራን ጨምሮ ዜጎቹን የመታደግ ስራም ከሚመለከታቸው አካል ጋር በመሆን ይሰራል። በህጋዊ ባልሆኑ መንገድ የሄዱት ግን የእኛ ሲስተም ተጠቅመን የኒ ድጋፎች የሚያስፈልጉ ከሆነ ድጋፍ የማድረግ ስራ እንሰራለን። ይሄ ግን በምንድነው፣ ከዛ በላይ ማገዝ የምንችለው ህጋዊ ባልሆኑ መንገድ የሚደረግ የስራ ጉዞ የትኛውም ነገሮች ቁጥር ለመቀነሱ ወይም ደግሞ ይህን ለማስቀረት ካስፈለገ የጋዊ ሂደቱን በደንብ ማሳለጥ አሁን ላይ በከፊል የሰለጠኑ ዜጎች ላይ ትኩረት በማድረግ ስምምነት ወደ ተደረሰባቸው ሳዑዲ አረቢያ፣ ኳታር፣ ኩዌትን ጨምሮ ስድስት በአብዛኛው ገልፍ ሀገራት የሚልከው ሚኒስቴር መስሪያ ቤቱ ዶክተሮችን፣ ነርሶችን፣ ሾፌርና ኢንጂነሮችን የገልፍ ሀገራትን ጨምሮ ወደ ካናዳና አውሮፓ ሀገራት መላክ የቀጣይ የትኩረት አቅጣጫ ሆኗል።